ጥያቄዎችን ስናይ ልጄ በተደጋጋሚ የማያዋጣ ንግድ እየጀመረ ስራው ይበላሻል እና አሁን ጥሩ ሁኔታ ላይ ነው ያለው። ነገር ግን አሁንም የማይሆነውን የስራ አይነት ለመስራት እያሰበ ነው። ተው ብለውም ሊያሳምነኝ ይሞክራል። በዚህ ምክንያት ከባለቤቱም ጋር እየተጣላ ነው እና ህልም አይቻለሁኝ ይህ ስራ አይሆንም ብለው ወንጀል ይሆንብኛል። በጣም ስላስጨነቀኝ ነው እንዲህ ካልኩት ይተዋል ብዬ አስባለሁ፣ ይላል። የሌላኛው ጥያቄ ባለትዳር ሆኖ ዜና የሰራ ሰው ወንጀሉ ሊማር ተቀጥቅጦ መገደል አለበት ይባላል። ሰውየው በልቡ ተውበት ካደረገ አላህ ሊመረው አይችልም ወይ? ሁለት ሰዎች ተጣልተው አፍ ሳይባባሉ ዱዓቸው አላህ አይቀበለውም ይላል።

ዋዓላ አሊህ አስሓቢህ ወመንዋላ አማ በዕድ፣ አሰላሙ አሌይኩም ረሕመቱላሂ ወበረካቱሁ። ጥያቄዎች አሉ፣ እነሱን አጠራ አድርገን እናያለን። ጥያቄዎችን ስናይ ልጄ በተደጋጋሚ የማያዋጣ ንግድ የጀመረ ሥራው ይበላሻል እና አሁን ጥሩ ሁኔታ ላይ ነው ያለው። ነገር ግን አሁንም የማይሆነውን የሥራ አይነት ለመስራት እያሰበ ነው። ተው ብለውም ሊያሳምንኝ ይሞክራል። በዚህ ምክንያት ከባለቤቱም ጋር እየተጣላ ነውና፣ ህልም አይቻለሁኝ ይህ ስራ አይሆንም ብለው ወንጀል ይሆንብኛል። በጣም ስላስጨነቀኝ ነው፣ እንዲህ ካልኩት ይተዋል ብዬ አስባለሁ ይላል። ይሄ ያላዋቂ መፍትሄ ነው። ቡኻሪ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ኢነ ሚን አዕበም ልፊራ፣ ከከበባድ ቅጥፈቶች ወንጀሎች አንዱ ሰው አባቱ ወዳልሆነ ሰው ራሱን ማስጠጋትና አይኑ ያላየችውን በህልሙ አይቻለሁ ብሎ ማውራቱ ነው ብለዋል። ነቢ ስ ላ ስለም ከአብዱላህ ብን አባስ እንደተነገረው ደግሞ ያላየውን ህልም አይቻለሁ ያለ ሰው አኼራ ላይ ሁለት ስንዴን ቋጥር ይባላል ብላ። ኢነ ሚን አዕዘም ልፊራ ከከበባድ ቅጥፈት ወንጀሎች አንዱ አይን ያላየችውን በህልም ያየሁ ማለት ነው። ለምንድን ነው ይሄ የቅጥፈት ሁሉ ቅጥፈት፣ የውሸት ሁሉ ውሸት የሆነው? በህልም ያላዩትን አይቻለሁ ማለት አላህ ላይ መዋሸት ስለሆን ህልም የሚያሳየው አላህ ነው። አላህ ያላሳየውን አንድ ሰው አላህ ያሳይቶኛል ብሎ በህልም መዋሸት በገሃዱ ዓለም ሰው ላይ ከመዋሸት የከፋ ወንጀል ነው። እና ሌላ እስላማዊ መፍትሄ ይፈልግለታል፣ ይመከራል። አዋቂዎችን በማማከር ስራውን እንዲያስተካክል፣ ቤተሰብን የሚያሰጋን ነገር እንዲተው ይደረጋል እንጂ ህልም አይቻለሁ ብሎ የዋሹ መምከር አላዋቂነት ወንጀል ነው። እሱን የዱንያ ችግሩን ለመቅረፍ ብሎ ራስን የዲን ችግር ውስጥ ማስገባት ነው የሚሆኑ እና መምከር፣ መገሰጽ፣ ማስመከር እምቢ ካለ ዱዓ ማድረግ መተውን ሌላኛው ጥያቄ ባለትዳር ሆኖ ዚና የሰራ ሰው ወንጀሉ ሊማር ተከትክቶ መገደል አለበት ይባላል ሰውየው በልቡ ተውበት ካደረገ አላህ ሊመረው አይችልም ወይ በእርግጠኝነት አላህ የሚመረው ሸሪዓ ያለበት ሀገር ላይ ሆኖ ራሱ አምኖ ወይም አራት ሰዎች መስከረውበት የዝሙተኛ እርምጃ ከተወሰደበት አላህ በእርግጠኝነት ይመራዋል ነቢዩ ዓለይሂ ሰላቱ ወሰላም እነዚህ ቆሻሻ የሆኑ ወንጀሎችን የሰራ ሰው ከተቀጣ አኼራ ላይ አይቀጣም ብሏል። ዱንያ ላይ አይቀጣም ብሏል። ካልታወቀበት ከተደበቀለት ራሱን ደብቆ ተውበት ካደረገ ከፈለገ አላህ ይመረዋል፣ ከፈለገ ይቀጣዋል። ከፈለገ አላህ ይመረዋል፣ ከፈለገ ይቀጣዋል። ዱንያ ላይ ካልተቀጣ፣ ዱንያ ላይ ከተቀጣ ግን አኼራ ላይ አይቀጣም። ሌላኛው ጥያቄ ሁለት ሰዎች ተጣልተው አፍ ሳይባባሉ ዱዓቸው አላህ አይቀበለውም ይላል። እንዲህ መታረቅ የማይቻል ሁለት ሰዎች ተጣልተዋል እኔ አሁን ከባለቤቴ ተጣልተናል አንድ ላይ አይደለንም እና ዱዓይ ተቀባይነት የለውም፣ የሚል ጥያቄ። መጣላት ሁለት አይነት ነው። ሙሉ በሙሉ ተኮራርፎ ተኮራርጦ ቢገናኙም ተዘጋግቶ መተላለፍ፣ ሰላምታ አለመመለስ፣ ይሄ ኸይር ስራ ተቀባይነት እንዳያገኝ ይከለክላል። ነገር ግን ሰዎች ተጣሉ ከዛ በኋላ እንደ ባልና ሚስት ምሳሌ ተፋቱ ሚያገናኛቸው ነገር ሲኖር ሰላምታን አንዱ ሌላኛው ማይከለክል ከሆነ፣ መቶ መቶ ካልተቆራረጡ የሚያገናኛቸው ነገር ሲኖር፣ ቂም ይዘው ተጣልተው ፈጽሞ እሱን አላናግርም እሷን አላናግርም ካሉ አው አፍስ ካልተባባሉ ድረስ የሚሰሩት ዒባዳ አላህ ዘንድ ተባረክ ተዓላ ተቀባይነት አያገኝም፣ አይታይላቸውም ስራቸው። ነገር ግን በመጠኑ ንግግር ካላቸው፣ ሰላም አለይኩም ሲሉ ወአለይኩም ሰላም የሚባባሉ ከሆነ የድሮ መዋደድ የድሮ መፈላለግ መቀራረብ አለመኖሩ ብቻ ሙሉ በሙሉ ስራቸው እንዳይታይ ያደርጋል አይባልም። ነገር ግን ቂምን፣ ጥላቻን ውስጥ ላይ አዝሎ መቆየት ለአኺራ የሚደረግን ትኩረት ለአኺራ የሚሰጥን ትኩረት እንዲቀንስ ያደርጋል። ልብ ለአላህ ነው መሆን ያለበት። በዱንያ ቁርሱ ትንንሽ ነገሮች ልብ ከተሞላ የአኺራን ጉዳይ በሚገባ አያስብምና፣ ችግሮች ካሉ ተነጋግሮ መፍታት አፍ መባባል ካልሆነ ለአላህ ብሎ መተው ለእኛ ጥያቄ ሰው ጋር ያለኝ ያበደርኩት ብር ዘካ ይወጅብበታል? የተበደረው አካል ብሩን አምጣ በተባለ ጊዜ አምጥቶ የሚሰጥ ከሆነ ገንዘቡ ያለው መሊእ ጋር ከሆነ ገንዘብ ያለው ስጥ በተባለ ጊዜም የሚሰጥ ሀብት ያለው ገንዘብ ያለው አምጣ በተባለ ጊዜም የሚሰጥ የገንዘብ እጥረትም የጸባይ ችግርም የሌለበት ሰው ጋር ከሆነ ገንዘቡ ያለው እጅ ላይ እንዳለ ነው የሚቆጠረው፣ በየጊዜው ዘካ ይወጣበታል። የወሰደው አካል ወይም ገንዘቡ ከሌለው ወይም ሚያንገራገር ከሆነ ሙማጢል ከሆነ ዛሬ ነገ፣ ዛሬ ነገ ያለ ለአመታት ሚያቆይ ሆኖ መቼ እንደሚመለስ ካልታወቀ ዘካ የለበትም። የተወሰኑ ዑለሞች የቆየውን ያክል ጊዜ ቢቆይ ሲመጣ የአንድ አመት ብቻ ዘካ ይወጣበታል ተብሏል። ሌላኛው ጥያቄ ትልልቅ ሰዎች ወይም ለመሻይኮች መታዘዝ የሚፈልጉትን ማቅረብ አጅራለው ካለው ምን ያህል ነው? ይህን ያክል ነው ተብሎ አልተነገረም። ነገር ግን አሊማሙን ነው ሌሎችም እንዳሉት ሱሐቦች ነብዩን ይኻድሙ ነበረ። ነብዩን በመኻደማቸው አጅር ማግኘታቸውን የሚገልጹ ሐዲሶች በሙሉ ይሄ ወልዮችን፣ ሷሊሆችን፣ ዑልሞችን በመኻደም ጥቅል አጅር እንደሚገኝ ይህ እንደሚወደድ ዒባዳ እንደሆነ አጅር እንዳለው ገልጸዋል። ራሱን የቻለ ሙረትብ የሆነ አጅር ግን እንዳለው አልተገለጸም። የኛው ጥያቄ ፍንት ቤት ቁርአን ያለው ስልክ ይዞ መግባት ይቻላል? ስልኩ ውስጥ ከሆነ ቁርአኑ ያለው ካልተከፈተ ስልኩ ካልተከፈተ ስክሪኑ ላይ ካልወጣ ሚሞሪው ላይ ስልኩ ላይ ቁርአን ስላለ ስልክ ያለበት ቁርአን ሽንት ቤት ተይዞ አይገባም አይባልም። ባይሆን ቁርአን ሽንት ቤት አይገባም ማለት ይሆናል። የማይቻለው የት ሆነው ስክሪኑ ላይ ቁርአኑ ከተከፈተ እየተነበበ ከሆነ አሊያ ደግሞ ሳውንዱ ድምፁ ከተከፈተ፣ ይሄኔ ይከለከላል እንጂ ውስጡ ላይ የቁርአን ሶፍትዌር ስላለ ብቻ አፕ ስላለ ብቻ ሽንት ቤት ማስገባት አይቻልም አይባልም። ባይሆን ቁርአን ሽንት ቤት ውስጥ ሆኖ ቁርአን እንዳይቀራ አዳን እንዳይል ጥንቃቄ ማድረግ ግዴታ ነው። ሌላ ጥያቄ በአማና የተቀመጠን የውርስ ገንዘብ መበደር ይቻላል? የየቲምን ገንዘብ በተመለከተ ወላ ተቅርቡ ማል ልየቲም ኢላ ብለቲ ህያ አሐሰን ተብሏል። የየቲምን ገንዘብ ለራስ መጠቀምም ይሁን እሱን ተጠቅሞ መነገድም ይሁን ለሌላ ሰው ማበደር ለየቲሞቹ ገንዘብ ንብረት ይበጃል ከተባለ ብቻ ነው ይሄ ማድረግ የሚቻለው እንጂ በየቲሞቹ ገንዘብ ሌሎች እንዲጠቀሙበት ተብሎ ሲሆን አይቻ ተበድሮ የወሰደው ሰው በዛው ሊከስር ይችላል ገንዘቡ ሊጠፋ ይችላል። በተፈለገ ጊዜ ላይመለስ ይችላል። መንግስት ከሆነ ነው የቲምን ገንዘብ መበደርም ኃላፊነት ወስዶ ማበደርም ይችለው ብለው የተሰኑ ወቃዎች። ምክንያቱም መንግስት የሀገሩ ግምጃ ቤት በጁ ነው ያለው። የቲሞችን ገንዘብ ተበድሮ ከወሰደ ያ ባይመለስ፣ የተወሰደው ባይመለስ መመለስ የሚችልበት አቅም አለው። ከዛ ውጪ ማንኛውም የቲምን ገንዘብ ባደራ መልኩ ያስቀመጠ ሰው የቲሞችን ገንዘብ ለሰው ማበደር፣ በሱ ራሱን ቻር ማድረግ ደግ መሆን የለበትም ገንዘቡ ግን ዝም ብሎ ከሚቀመጥ ትርፍ ለጋራ ሊሰራበት ታማኝ ሰው ከሆነ ሀላፊነት ካለው ዋስትና አስተማማኝ ካለው ሊሰጥ ይችላል እንጂ የቲምን ገንዘብ ልክ እንደ ራስህ ገንዘብ ያለምንም ጥንቃቄ ለሰው ማበደር አይቻልም። ሐላፊነቱ ከባድ ማበደሩ ለእነሱም ንብረት ጭምር አስተማማኝ ነው የተሻለ ነው ከተባለ ግን ይቻላል ሌላኛው ጥያቄ የዘካተ ልማል ገንዘብ ለመስጅድ ግንባታ ማዋል ይቻላል ወይ እንደ ጀማሂር የአህል ልዕልም አይቻልም። መስጂድ ሀብታሙም ድሃው የሚሰግዱበት ነው። መስጂድ መስራት ያለበት የሀገሩ መንግስት ነው። የሀገሩ የኡማው ጉዳይ የሚመለከታቸው አካላት ተቋማት ናቸው። ባለ ሀብቶች ናቸው። ዘካ የአቅመ ደካሞች ነው፣ የሚስኪኖች ነው፣ እዳ ያለባቸው ሰዎች ነው እንጂ ሁሉ የሚገለገሉበት መስጂድ በዘካ አይገነባም። ፊሰቢልላህ ሰቢል የሚለው ውስጥ ይገባል ያሉ በጣም ጥቂት ሊቃውንታሉ። ነገር ግን ራጅሑ መስጂድ በዘካ ገንዘብ አይሰራም። ሌላኛው ጥያቄ፣ ተሸሁድ ስንቀመጥ አይናችን ማረፍ ያለበት የስጁድ ቦታ ላይ ነው ወይስ አመልካች ጣታችን ላይ? የተወሰኑ ሊቃውንት ዘንድ በስጁድ ቦታና ግንባር ስጁድ ላይ በሚያርፍበትና በጉልበት ማህል ያለውን የፈለገውን ቦታ ማየት ይችላል። ከዚህ ውስጥ አንዱ አመልካች ጣት ነው ብሏል። ነገር ግን ብዙዎቹ አብዛኞቹ ፊቅ ሊቃውንት አቡ ዳውድ የዘገቡትን ነቢዩ አለይሂ ሰላቱ ሰላም ተሸሁድ ሲቀመጡ አመልካች ጣታቸውን ይቀስሩ ነበር፣ ዱዓ ያደርጉበት ነበር ያወዛውዙት ነበር አይናቸውንም እሱ ላይ ተክሎ ነበር በሚለው መሰረት ተሸሁድ ላይ አይን አመልካችታት ላይ ቢሆን ባላጭ እስከ ስጁድ ያለውን ስፍራ ቢያይም ችግር የለውም። አጠቃላይ ሶላት ላይ ከእግር እስከ ግንባር የሚያርፉበት ቦታ ማየቱ የተፈቀደ ስለሆነ። ሌላው መስጅድ ውስጥ በግራጅ ተደግፎ መቀመጥ እንዴት ይታያል? ግራጅን ወደ ኋላ አስተኝቶ በእሱ ተደግፎ መቀመጥ ከሆነ ተከልክሏል። መስጅድ ውስጥም ከመስጅድ ውጭ በሸሪዓም ተወግዟል። በሳይንስም ጉዳት አለው፣ ልብ ላይ ጫና ይፈጥራል ይባላል። ሸሪዓ ላይ የተከለከሉ ነገሮች ሁሉ ምክንያት አላቸው። ምክንያታቸው ወይም አኼራ ነው ወይም ዱንያዊ ነው ወይም ሁለቱም ሊሆን ይችላል። አንድ ሰው ሲቀመጥ ራሱን አስተካክሎ ተመቻችቶ መቀመጥ አለበት እንጂ ግራ እጅን ወደ ኋላ አስተኝቶ ይሄን ከመስጂድ ጋር መገደቡ አግባብ አይደለም። የትኛውም ቦታ ላይ ቢሆን ለዛ መቀመጥ አይገባም። መስጂድ ሲሆን የበለጠ ቦታ ማባከን ሰዎችን መግፋት መጉዳት ስለሚኖር ይበለጠ ይበለጠ ይወገዛል እንጂ የተኛውም ቦታ ላይ እጅን ወደኋላ አድርጎ ተደግፎ መቀመጥ የተወገዘ ነው። የአጡሐ ሶላት የሚጀምርበት እና የሚያበቃበት ሰዓት አለው። እናም የአጡሐን ሶላት የአጡሐና ሶላት እሽራቅ ለውጣቸው ምንድን ነው? አጡሐ ፀሐይ ወታ በዓይን ከታየችበት ሰዓት ጀምሮ ሀያ ደቂቃ ተቆይቶ መስገድ መጀመር ይቻላል። የሚያበቃው ለጎሁር ሃያ ደቂቃ ሲቀረው ነው በላጩ አራት ሰዓት ተኩል አምስት ሰዓት አካባቢ ላይ መስገድ የሚቻልበት ሰዓት አለ፣ የሚመረጥ ሰዓት አለ። ይበልጥ በዚህ ሰዓት ቢሰገድ ይሻላል የሚባል፣ የሚያበቃበት ሰዓት አለ። የሚያበቃው ለዙህር ሀያ ደቂቃ አካባቢ ሲቀረው። ፀሐይ እንደወጣ ወዲያው አይሰገድም። ፀሐይ ወጥቶ በዓይን ከታየበት ሰዓት ጀምሮ ሀያ ደቂቃ ተቆይቶ ነው መሰገድ ያለበት። እሽራቅና ዱሓ ልዩነቱ ምንድን ነው? ስያሜ ነው። እሽራቅ ማለት ልክ ፀሐይ ስትወጣ ከተሰገደ በዛ ሰዓት ፀሐይ ወጣ 15 ደቂቃ ተቆይቶ ከተሰገደ ኢሽራቅ ይባላል። ስሙ ረፈድ ተደርጎ ደግሞ ዱሃ ላይ ከተሰገደ፣ ዱሃ ማለት የፀሐይ ብርሃን ማለት የፀሐይ ሙቀት ማለት። በዱሃ ወቅት ላይ ከተሰገደ ፀሐይ በመውቀበት ሰዓት አራት ሰዓት አምስት ሰዓት አካባቢ ከተሰገደ ዱሃ ይባላል። ፀሐይ ማቃደል የሚጀምርበት ሳት ላይ ስለተሰገደ ለግለክ። ፀሐይ ስትወጣ ከተሰገደ ደግሞ ኢሽራቅ ይባላል። ሹሩቅ ሸምስ ከሚለው የተወሰደ ነው። ሁለቱም አንድ ናቸው። ትልቅ አባቶችና እናቶች ዱሃ ሲያደርጉ አሚን ማለት እንዴት ይታያል? ቁመህ አሚን በል፣ እጅህን ከፍ አድርግ ይላሉ። ዱዓውን ሲጨርሱ እጅን ሳም፣ እንዴት ይታያል? በዛ ያሉ ጥያቄዎች ናቸው። የወላጆች የአባቶች አያቶች ምክሮች ናቸው። አንዳንዶቹ ማስረጃ አላቸው፣ አንዳንዶቹ ማስረጃ የላቸውም። ማስረጃ ያለው እጅህን አንሳ፣ ከፍ አድርግ የሚለው ነው። ይሄ ይቻላል። ዱዓ ሲደረግ እጅ መነሳት አለበት፣ ከፍ ማለት አለበት፣ ከጉንጭ ትይዩ ከአገጭ ትይዩ ከላይ ደግሞ ከአንገት አካባቢ ዝቅ ማለት የለበትም። ይሄ ሱና ነው፣ ይቻላል። ነገር ግን ዱዓው ሲደረግ ቆመህ አሚን በል፣ አሚን ከተባለ በኋላ እጅሳም ይሄ የለውም ማስረጃ። እነሱ ቁጭ ብለው ዱዓ ካደረጉ ቁጭ ብለህ አሚን በል፣ እነሱ ቆመው ዱዓ ካደረጉ ቆመህ አሚን በል። ዱዓው ከአላህ ነው እንጂ ከነሱ አይደለም። እነሱ እየለመኑ ነው፣ አላህን የለመኑ ነው። አንዳንዶቹ ሩኩ አድርገው ነው ለእነሱ ተጎንብሰው ነው አሚን የሚሉትና እነሱን መለመን ነው የሚመስለው። አይሆንም። ዱዓ ላይ አዳዲስ ነገሮችን መጨመር አይገባም። ቆመው ዱዓ ካደረጉ ተቆሙ አሜን ይባላል። ቁጭ ብለው ዱዓ ካደረጉ ቁጭ ተብሎ አሜን ይባላል። ሲጨርሱ እጅ መሳም ዱዓ ላይ አዲስ ነገር መጨመር ነው። ነብዩ አለይሂ ሰላቱ ሰላም ለተለያዩ ሰሐቦች ዱዓ አድርገዋል። ዱዓውን ከጨረሱ በኋላ ናንካው ሰድ በረካውን ብለው እጃቸውን ሰጡ የሚል አንድም ዘገባ የለም። እኛ ምን ከተለው ነቢይ ነው አለይሂ ሰላቱ ሰላም ካለ ካለ እስካሁን ያልደረስን ያላወቅነው ዕለሞቻችን ያላሳወቁን ካለ ማምጣት ነው፣ ደስ ይለናል። ተጨማሪ ከተም ተግባር ባዳ እንፈልጋለን፣ ግን የለም። አደጉ ዱዓ ላይ እስካሁን ምናውቀው ያከል የለም ከጊዜ ውሃ ላይ መጣ ነው እጣን ማጨ ስውና ጉዝጓዝ ጉዝጓዝ ሆኖ ጉዝጓዝ መጎዝጎዝ ለዱዓ ማድመቅ ያብለው የሚጨምሯቸው ነገሮች አሉ። ይሄ ወፍዘራሽ ነው፣ ሰዎች የፈጠሩት ነው፣ ቢዳ ነው ማለት ነው። ሌላኛው ጥያቄ ከሴት ልጅ የማህፀን የሚወጣ ፍሳሽ አይቶ ጊዜ ውጪ በሆነ ጊዜ ከለሩ ውሃማ የሆነ ትንሽ ውፍረት ያለው አንዳንዴ ወደ ብጫ ያደላ የሆነ ይወጣል። ይህ ውጡን ያጠፋል። የነካው ነገር መታጠብ አለበት። አንዳንዴ ሲወጣ አይታወቅም ይላል። ራጂሁ ኺላፈል ዛሂሪያ። ማንኛውም ከሴት ልጅ ማህፀን የሚወጣ ነገር በሙሉ ውጡ ያፈርሳል። ይነጅሳል፣ አይነጅስም የሚለውን ስናይ ነው እንጂ የሚወጣው ፈሳሽ አይነት ይለየዋል የሚባለው። ውጡ ከማፍረስ አንጻር ማንኛውም ከሴት ልጅ ማህፀን የሚወጣ ከውሃ ሽንት ይሁን ከሰገራ መውጫ የሚወጣ ማንኛውም ነገር ውጡ ያፈርሳል። ይነጅሳል ወይ ወደሚለው ስንመጣ የወር አባ ደም ከሆነ ይነጅሳል። ከስሜት ጋር ተያይዞ የሚወጣው መዲ ወዲ ከሆነ ይነጅሳል። እንዲሁ የተፈጥሮ የሴት ልጅ የማህፀን እርጥበት ከሆነ ራጂሁ አይነጅስም። ስለዚህ ያን መለየት ነው። የወጣው ከስሜት ጋር የተያዘ ነው ይነጅሳል። የነካውን ነገር ሰውነት ክፍል፣ የውስጥ ልብስ ማተብ ያስፈልጋል። የወር አባ ነው የማህፀን ደም ነው የበሽታ ይስቲሃባ ይነጅሳልም ውዱም ያፈርሳል አይ ተፈጥሯዊ እርጥበት መፈሳሽ ነው። ውዱን ያፈርሳል፣ ነጃሳ ግን አይደለም። ሌላኛውና መጨረሻው ጥያቄ፣ ተማሪዎች በረመዳን ወቅት ከትምህርታቸው በጣም ይዘናጋሉ። ረመን እኮ አንድ ወር ነው እያሉ ለትምህርታቸው ቦታ አይሰጡም። ፈተና ያለ ማጥናት ይተዋሉ። ይህ መሆኑ ተገቢ ነው? ለውጤት እንዲተጉ ይምከሩልኝ። ጀዛኩሙላሁ ኸይር የሚል ይህም ባለፈው የኢዕቲካፍ ጅምር ላይ አሽረል አዋኺር መግቢያ ላይ አንስተና ተማሪዎች በትምህርት እድሜያቸው ከዋጅብ ኢባዳዎች ቀጥሎ ማተኮር ያለባቸው ትምህርታቸው ላይ ነው። የነገ ማንነታቸው የሚወስነው በአላህ እርዳታ በአላህ ፈቃድ ትምህርታቸው፣ ትምህርት ላይ መስነፍ የለባቸው። ኡማው መጠንከር አለበት። የጥንካሬ አንዱ መሰረት ባለንበት ዘመን ትምህርት ነው። ብዙ ቦታ ላይ ሙስሊም ወንድም እህቶቻችን የሚሰቃዩት ወሳኝ ቦታዎች ላይ የተቀመጡ ሰዎች የዲኑ ጠላቶች ሆነውን ኡማው ቢማር ዲኑን አደቡን ጠብቆ ሸሪያውን ጠብቆ ቢማር ኖሮ ሙስሊሙ ዲኑን ጠብቆ ሕዝቡን ማገልገል ዲኑን ማገልገል ይችላልና ትምህርት ላይ መስነፋ አይገባ። ኢትካፍ ሱና። አስተማሪዎች ትምህርት ሰው ኢትካፍ መግባት የለባቸው፣ ተተኪ ያዘጋጅተው ከትምህርት አስተዳደር ተነጋግረው እንጂ ማስተማራቸው ራሱ ኢባዳ። ተማሪዎችም እንደዚሁ ትምህርታቸውን በማይጎዳ መልኩ ማታ ማታ አሊያ ደግሞ ቅዳሜና እሁድ አሊያ ደግሞ ትምህርት አሸጋሽገው ክፍሎችን ፍሬዶችን አቻችለው ለአሽራ ለዋክር ዝግጅት ተደርጎ ካልሆነ በስተቀር አሽራ ለዋክር ላይ ፈተና ካለ ትምህርት ካለ ትምህርትን ለአሽራ ለዋክር ብሎ ለተሐጅድ ብሎ ለኢትካፍ ብሎ መጉዳቱ አግባብ አይደለም። ትምህርት ያልፋል፣ አይተካም። አሽራ ለዋክር ላይ የሚደረጉ ኢባዳዎች ስለሌለ ነው። ቁርአን ነው በፈለጉት ጊዜ አለ። ባይሆን እስላማዊ የሚባሉ አስተዳደራቸው ባለቤታቸው ሙስሊም የሆነ ትምህርት ቤቶች ቢቻል ቢቻል ከዒድ ቀደም ብለው ለአሽራ ለዋክር ተማሪዎቻቸውን ለዒባዳ ነፃ ማድረግ የሚችሉበት ሁኔታ ካለ መልካም፣ እሱም ዒባዳም ያደርጉ ልጆች በእድሜ ተለያይተው። ምክንያቱም አንዳንዴ ሕፃናት መተው መስጂድ የሚተኙ በሶፍ መሃል አቋርጠው የሚተኙ በሶላት መሃል የሚረብሹ ተኝተው የሚያንኮራፉ ምናልባትም ምናልባትም መስጂድ የሚነጅሱ ሕፃናትን አሽራ አዋኽር ነው ተብሎ መስጅድ ተልከው የሚረብሹበት የመስጅድን ክብር የሚነኩበት ሁኔታ አለና መማር ያለባቸው ከዕቲካፉ ከአሽራ አዋኽሩ ማይጠቀሙ ትምህርታቸው ላይ ቢያተኩሩ ሌሎች የሚጠቀሙት ደግሞ ትምህርት ቤቶች አመቻችተውላቸው ፈተና ትምህርት በማይጎዳበት መልኩ ቢማሩ ዒባዳ ቢያደርጉ የተሻለ ነው። ማጣጣም ካልተቻለ ግን ትምህርታቸው ላይ እያተኮሩ የማታውን ክፍል ጊዜ ትምህርት ላይ የለባቸው ቀኖችን መጠቀሙ በላጭ ነው። ወላሁ ተዓላ አዕለም። ሌሎች ጥያቄዎች አሉ፣ ሌላ ጊዜ መልሳችሁ። ሰላሙ አለይኩም ወረህመቱላሂ ወበረካቱ።